ያውቃልህ ምንም አላማ የሌለ ከንቱ ሰው ነው። አንተ የማትረባት ጭራቅ ነህ። ምንም የሰውነት ባህሪ የሌለ ዕብድ ነህ። ቆይ እንዴት እንደዚህ ታደርገዋለህ? ቆይ ለምንድን ነው? ምንድን ነው? ስራ ፈልጋለሁ። በደንብ ነው እፈልገው። ምንም ስራ ይሁን እሰራለሁ፣ ብቻ ገንዘብ የሚያስገኝ ነገር ይሁን። በጣም ጥሩ። በፍጥነት ወደ ቤት ነው አለባበስ መቀየር አለብኝ። የምትመቸው እኔ ውጭን ያለሁት ቤት ከሚሆን ለምን ውጭ አንገናኝም? እንደዚህ ሆነሽ ምንም ላለመናገር እየተጠነቀ ኩልሽ ነው። አለም ግን አልጨረስንም፣ ስመለስ እናወራለን። እዚህ ቁጭ አይደለም ነበር ምን ነው? ዛሬም ሰው የለም እንዴ? እንዴ እኔ እዚህ ቁጭ አልኩ ሰው አይደለሁም እንዴ? ኧረ እኔ እንደዛ ለማለት ፈልጌ አይደለም። ማለቴ ሌላ ሰው ለማለት ነው። አንቺ ሴትዮ፣ ቆይ፣ ለምንድነው ዘመማትዩ ሰላም፣ ሰላም እንዴት ናችሁ? ደህና ናችሁ? የሰላም ሀበሻ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ ይሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት ወዳለው ማለት ነው። ለቤቴ አዲስ ይሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ በድጋሚ ማለት ነው። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ዛሬ በቪዲዮ ነው የመጣሁት። ጥሩ ነው ካላችሁ ቀጥላለሁ፣ ካለዚያም ደግሞ ካሜራ ጀርባ ሁኜ በድምፅ እንትንላለው ማለት ነው። እና ውድ ቤተሰቦች ዛሬ የመጣሁት ስለ ሀረግ ተከታታይ ድራማ ነው ማለት ነው። ሀረግ ተከታታይ ድራማ በክፍል ሰማንያ ዘጠኝ ምን ተፈጠረ፣ ምን ይለውን አብረን ቀንጨፍ ቀንጨፍ እናደርጋለን ማለት ነው። በነገራችን ላይ ጥሩ መስመር እየሄደ ይገኛል። ናቱ እያሳበው ተሳክቶልታል። እንደገና ደግሞ ያፌት ያፌት ደግሞ በስተመጨረሻም አቤል ያክስቱ ልጅ ቢንያምን እንዳሰረው ወይንም ደግሞ እሱ እንደያዘው እንግዲህ አይተናል ማለት ነው። ሌላው ጽ እንግዲህ አቤልን አግኝተዋለች፣ ተስማምታለች በሆነ ነገር ማለት ነው። ግን ደግሞ በመጀመሪያ ማለት ነው ያው ፅ አለመሞቱን ቢንያምን አለመሞቱን ስታይ ማለት ነው፣ እጅግ በጣም ደስ ብሏታል። በጣም ከመጠን በላይ ደስ ብሏታል። ሞተ ተብሎ ነበረ መረጃ የተሰጣቸው። ስለዚህ የሞተን ሰው ደግሞ እንዳለ ሲታወቅ እጅግ በጣም ስሜቱ ልክ እሷ በገለጸችው ያክል ሊሰማን ይችላል። ደስታም ለቅሶም በቃል አደለ። ቢጎዳ ራሱ የሆነ ነገሩ ራሱ ቢጎዳ ዋናው ምን ላይ ነው የምናስበው? መኖርን ነው የምናስበው ማለት ነው። ስለዚህ ስላለ በህይወት ስላለ እጅግ በጣም ደስ ይላል። እናቱም አይቶታል። ወዲያውኑ ተጎድቷል፣ ግን ደግሞ ስላለ እጅግ በጣም ደስ ብሎኛል፣ በማለት እንግዲህ እናቱም ተናግሯል ማለት ነው። ከዚህ ውስጥ እኔ ያወጣለው አይዞ ጓደኝ በማለት እንግዲህ ተናግሯል። እንዲሁም ደግሞ ለጼን ለፍቱ እንደሚያመጣላት ቃል ገብቷል። ማለት ነው። ስለዚህ ያው እንግዲህ ያን ፎቶ ልኮ ምንድን ነው ያደረገው አቤል ጼን እንዲያገኛት ማለት ነው ጽል እንዲያገኛት ቀጠራት ከቀጠራት በኋላ ተገናኙ የተዋዋሉበት እንግዲህ ያው ብዙ ፎቶዎች ወይንም ደግሞ ቪዲዮዎች ሲያሳያት ነበር እሷን በጣም ተበሳጭታ ነበር ለምን እንደዚያ ታደርጋለህ አንተ ሰው አይደለህም አውሬ ነህ በማለት እንግዲህ የያፌት ዘር ሆኖ እንዴት አውሬ ይሁን የያፌት ዘር እኮ ነው ጋይስ እና ስለዚህ ያው የተዋወ እንትን ያሉበት ነገር ምንድን ነው? ብዙ ነገሮች እንደውም ድምፅ ሳይሰማ ሲያወራት ነበረ። ስለዚህ ያንን የቀረጠችውን ወይንም ደግሞ ያፌትን ወገውት የሚለውን የያዙትን ከዳጅ ጋር ሆኖ የቀረጽኩትን የቀረጹትን እንትን ድምፅ፣ እሱን እንድታጠፋ ነው የጠየቃት። ከቤት ሄደሽ ያለውን ነገር አጥፍተሽ ነገሪን፣ ከዚያ በኋላ ቢኒያም ይለቀቃል የሚል ሀሳብ ነው የሰጣት ማለት ነው። ስለዚህ ያን ነገር ታደርጋለች፣ ቢኒያምን ይለቀዋል ብዬ ተስፋ አደርጋለሁኝ። ስለዚህ እሷም ደግሞ እሺ ብላ ቁርምጥ ብላ በጣም ነው ያሳዘነችኝ። በነገራችን ላይ ማለት ነው በጣም ከፍቷል። በቃ ፊቷ ሁላ ራሱ ፊቷ ሁላ ክሽው ሆነ ያለው ማለት ነው። ስለዚህ ወደ ቤት ተመልሳለች። መረጃውን እንደምታጠፋ ና እንዲሁም እንደምትነግረው ቃል ገብታለች። ሌላው ገኒ ነች በነገራችን ላይ ገኒ ባለማውራቷና ና እንደዚህ ያኔ በሽተኛ በመሆኗ በጣም ነው የተናደርኩተኝ ማለት ነው ለምን በቃ እንደዚያ መሆን የለባትም። ገኒ የብዙዎች በቃ የሀረግ ድራማ እናት ነች እሷ ማለት ነው። ስለዚህ መሆን የለበትም። በቃ መናገር አለባት፣ ማውራት አለባት። በዚህ መቀጠል የለባትም። ገኒ እንዲሻላት እንፈልጋለን ማለት ነው። ስለዚህ ገኒ እንዲሻላት እንፈልጋለን፣ ግን ያለችበት ሁኔታ እጅግ በጣም ያሳዝናል። መስማት ትሰማለች ማውራት ነው የማችለው ማለት ነው። እና በድንጋጤ ነች ሉሊት ነች እንደዚህ ያደረገቻት ድን በቃ ለወሬ መሮጥ መሮጥ ማለት ነው። ስለዚህ ያው ገኔ በጣም ብዙ ነገሮችን ታውቃለች፣ ብዙ ሚስጥሮችን ታውቃለች፣ በተለይ ስለ ሉሊት ማለት ነው። ሉሊት እንግዲህ የቤዛን የቤዛን አባትም መቼም ተባብራለች ብዬ አስባለሁኝ። ግን ደግሞ የቤዛን እናት አፍና የገደለቻት ሉሊት ነች፣ ግን ማንም አያውቅም። የምታውቀው አንድ ገነት ብቻ ነች ማለት ነው። ስለዚህ ይሄ ነገር እስካለ ድረስ ይሄም ነገር መውጣት ስላለበት ገኒ ምን መሆን አለባት መሻል መቻል አለበት ማለት ነው። ሌላው እንግዲህ ኤፍራታ ነች። ኤፍራታ ያፌትን እንዲሁም ደግሞ ቢኒያምን ኖ ያፌትን እና እንዲሁም ናቱን ማለት ነው ወንድም አማቾች ናቸው ወይስ አይደለም የሚለውን ነገር እንግዲህ የያፌትን ጸጉር፣ ወይንም ደግሞ የናቱን ጸጉር በመያዝ እንግዲህ ምርመራ ልታደርግ ነው ማለት ነው ወንድማ ማቾች ናቸው ወይንስ አይደሉም በማለት እንግዲህ ሲን እንድታገኛት ቀጥራት ነበረ። ግን ሲ በጣም እንደተጎዳች አይታለች። ስሜቷ ሁሉ ነገሯ እንደተጎዳች አይታለች። ግን ደግሞ የመጣችበትን ነገር አልረሳችም። ቤት የቀጠረቻት ለምንድን ነው? ቤት ውስጥ የናቱን ጸጉር ስለፈለገች ነው ማለት ነው። ስለዚህ ከማበጠሪው ጸጉር ዛለች፣ እንዲሁም ደግሞ የአፌትን ጸጉር ዛለች። ስለዚህ ምርመራ ታደርጋለች። ወንድማማቾች ናቸው አይደለም የሚለውን ማረጋገጥ ማወቅ ትፈልጋለች። እሱ ነገር ደግሞ ይሳካላታል ማለት ነው። ሌላው ደግሞ እንግዲህ የ የናቱ ጉዳይ ነው ማለት ነው። ናቱ እንግዲህ በጣም ያው መረጃውን በደንብ ሰርቶታል ማለት ነው። ስለዚህ እህቱ የሆነ ቡቲክ ነገር እንደምትሰራ ልብስ ላይ እንደምትሰራ እንግዲህ መረጃ ለሰፊዋ ደርሷል ማለት ነው። አዲስ ለተዋወቃት እናት ደርሷል። ስለዚህ ይሄ ልጅ ትክክል ነው፣ ምንም የሚያውቀው ነገር የለም በማለት በጣም ጥሩ መረጃ ነው የተሰጣት። ምናምን ነገር መረጃው ማስደስቷታል። ስለዚህ እናቱ ጋር ደውለች ና ስራ መቀጠር ትችላለህ፣ ና ስራ ትፈልግ አይደለ ወይ? በማለት እንግዲህ ደውላለታለች። ይሄን ስታደርግ እንግዲህ እናቱ እጅግ በጣም ደስ ብሎት ዘሏል። በመዝለል ሲዘል እኔ በጣም ነው ያሳቀኝ። የምር የዘለለበትን ፓርት እንደገና ደግሞ ሲመለስ ምናምን ነገር በዚህ ልብስ መሄድ የለብኝም ልብሴን መቀየር አለብኝ ብሎ ሲመለስ፣ እና የዘለለበት ፓርት ማለት ነው እጅግ በጣም ነው ያሳቀኝ። እና ይሄ ነገር ተሳክቶለታል። ሌላው እንግዲህ ያፌት ነው ያፌት ቢንያምን ያሰረው የአክስቱ ልጅ አቤል መሆኑን ሰምቷል። እጅግ በጣም ነው እየደነገጠው ማለት ነው። ያልጠረጠረው ያልገመተው ሰው በነገራችን ላይ ስለ እኔ በደንብ የሚያውቅ ነው ይሄን ነገር ያደረገው እኔ ከስር እንትን የኔን እንትን ተጠቅሞ እሱን ሊጎዳ የቻለው እኔን በቅርብ የሚያውቅ ሰው ነው በማለት ጠርጥሮ ነበረ። ለፖሊሶችም ከእናንተ በፊት እኔ ይዝላቸዋለሁ፣ እኔ ያመጣዋለሁ፣ ፈልገዋለሁ ሲጎርር ነበረ። መጎረሩን እንግዲህ ሊያሳከው ነው። ስለዚህ ምን ሊያደርገው ይችላል የሚለው እንግዲህ ወደፊት የሚያሳስብ ይሆናል ማለት ነው። ቢኒን ጀግንነት ደግሞ ሳላደንቅ አላልፍም ማለት ነው። እንግዲህ ቢኒ አቤልን ምን ብሎታል? ወንድነት ፊት ለፊት መጥቶ ነው እንጂ በጀርባ መንታት አይደለም ብሎታል። ስለዚህ በቃ ምንም ነገርም ሊያምነውም አልቻለም። ምክንያቱም አቤል ጽ ነግራኛለች፣ አንተ እንደምታስቸግራትና መንገዷ ላይ እንደምትቆም ስለዚህ ልጅቷን ተዋት፣ እሷ የኔንሽ በማለት እንግዲህ አቤል ለቢንያም ይነግረዋል። አቤል ቢንያም ደግሞ በፍጹም አላመነውም ማለት ነው። ምክንያቱም ምንም ሊያምነውም አይችልም። በነገራችን ላይ እጅግ በጣም ነው የምትወደው ቢንያምን ማለት ነው። አውቃ ነው ስትፈት ነው የነበረው። አንዳንዴ የሆነ በቃ ለፈተና አድርገን ወደ ሌላ ነገሮች የሚቀየሩብን ነገር አለ እና ወደ ሌላ ነገር ተቀይሮባት ነው እንጂ እሷ እጅግ በጣም ነው የምትወደው ግን ከኔ በላይ ይወደኛል ወይንስ እንዴት ነው? ለኔ ምን አይነት ቦታ አለው ብላ የሰጠችው ነገር ነበረ፣ የፈተነችውን ነገር ነበረ። ከዛ ፈተናውን እንትን እያለች እያለ ይሄ ነገር ተከሰተባት ማለት ነው። እና ነገሮቹ ተባባሱ እና ያው እንግዲህ ቢኒም ይወጣል በሰማንያ በዘጠና ፓርት ላይ ማለት ነው። ዘጠና ፓርት ላይ በእርግጠኝነት ቢኒ ይወጣል። እንዲሁም ደግሞ ዜ ይቅርታ ተጠይቀዋለች። ነገሮቹ የሆነ ጥሩ እንትን ይመጣል ብዬ አስባለሁ። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ እመኝላችኋለሁ። ባይ ባይ።